አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና፣ የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ሰላም ልትሁን። እኔ እንደና ነኝ፣ አልሀምዱሊላህ። ሀገር ክፍል ሰማንያ ሰባት ይላችሁ ማለት ቻለሁ ቤተሰብ። በር ላይ ጥለዋታ ማለት ነው። እነማ እንደሆኑ እናውቃለን ማለት ነው። እጅ ላይ እንደ ጣሏት እና አፏን አፍኖ እያስጨኸ እጇን ቆርጦ ጥፍሮቿን አውርቆ በር ላይ ጥለዋታ ማለት ነው። ከዛ ቤት እቤት ስገባ ንገሪን ስንላት ለመንገር ፈቃደኛ አይደለችም። ያው አስፈራርተዋታል ማለት ነው። ነግረሽ ላይ ህጉ ይመለከት ይሻላል፣ ዝም ብለሽ እንትን ከማለም ማለት ነው። በሽታሽ እንትን ከማለም እዚህ ጋር ደግሞ አቤላ እንትናን ሊጠይቅ ሄዶ ነው የአቤት ሊጠይቅ እስር ቤት ሄዶ ነው። እስር ቤት እየገባው ሙያ ፊት አውቆ ነው እንጂ እሱ እስር ቤት አልገባም። ያው ሰዎቹ እንትን ለማለት ነው እንጂ ማለት ነው እስር ቤት ገባ ብለው እንትን ለማለት ነው። ከዛም በኋላ አቢላ እየቀለደበት ነበረ። አንተ የማትረባ ማና ከሆነ እየመጣኸው ብሎ ጠየቀው ማለት ነው። ከዛ እሱ ማነ ደግሞ ሰው መስለህ የሚጠይቅ የመጣ ነው ለኬ ሰው አደለም ማለት ነው መለሰለት እዛ ጥሎት ሄደ ማለት ነው። የፊቱ ተናዷል ማለት ነው። ምክንያቱም መቶ መታሰሩ ስለ አየው ተናዷል። እና ከዛ ጺና ሜዛ እጨኸት ቤቱን እንትን አሉት። ከዛ ሴትዮዋ ናታን እየወረደ ትመጣላችሁ ናታን እየወረደ መጣ። ከዛ ሲመጣ ሎሊት ወርቃለች ማለት ነው። ከዛ ከደቡና ሊቶሃቱ ወደ ቤት ገቡ። ከዛ ገኒ ደግሞ ቢኒ ስለ ያፌት መታሰር ሲነግራት ልታወጡ አልፈለጋችሁም። ከዛ ረት ተረጋጊ ሞዬ እያለ ደሞ በአንድ ጊዜ መወጣቱ ስሰማ ለቅሶዋ ሀዘን ሆነባት። ከዛ ቢኒ ተረጋጊና፣ ይህን ነገር ያደረገውን ሰው ተናገሪናለሽ ብሎ ጠይቅ ነገራት ሉሊትም እሺ አለች፣ እና ዝም አለች። እንደዚህ አፏን አፍኖ ነው የገደ እንትን ያሏት፣ አፏን አፍነው ነው እጇን ጥፍ ያወጡላት ማለት ነው እና ከዛም እያለቀሰች ዱሌት በጣም እንትንትናለች ማለት ነው። በጣም ተናደለች ያቺ እንትን የማይታኝ የምትለቱ ጊዜ ያው ሰው የሚሰራውን ነገር ነው የእጁ ነው የሚያገኙ ማለት ነው። በዚህ በአንቺን ጦስም ብዙ ሰዎች እንደዚህ ተሳቀዋል ማለት ነው። የቤዛ አባት ሌሎችም የሞቱት በእሱ ምክንያት ነው። ስለዚህ የእጅሽን ያገኘች ዱሌት ማለት ነው። ገና እጅሽን ሳይሆን አንቺን መጥቶ ነበር

እዚህ ጋ ቪዛ እያጎረሰች ነው ማለት እንደሚት ምግብ ያ ታማ የለ እጇ ተቆርጦ የለ በጣም ታርማል። ከዛ ቤዛ ማነው እንደዚህ ያደረገ እያለች እየጠየቀች አለው። ያው ግን ጁሌት ልነግራት አልቻለችም ማለት ነው። የፊት ከእስር ቤት ወጥቶ ስትመለስ ኤፍራታን ቤት አላገኛትም። ኤፍራታ የትዳ ነው ብሎ እያሰበ ነበር እሱ አግኖታ ነበረ። ከቤዛ ጋር ደውላ ብሩን ማን እንዳላከላት እያጣራች ነበር እየደወለች ስጠይቃት ስትታይ እኔ አላረኩትም እኔ አላልኩልሽም፣ እያለች ገኒ ዚህ ጋር በጣም አዝናለች። ምክንያቱም የታሰረው ሰውዬ ስለተፈታ ማለት ነው። እና ግን እያትዘኝ ማለት ነው። እሱም አንድ ቀን እጁን ያገኛል። ደግሞ ልጅሽን አንደኛውን ገደለብሽ እንጂ ገኒ ማለት ነው። በጣም ያሳዝናል። ያፌትን መሳፈጥ እንግዲህ እንደዚህ ነው የሚያደርገው ኤፉንም ባልገደላት ብላችሁ አፈሩ ኤፉን እንኳን አይገላት። ምክንያቱም የድራማው አንድ አካል ስለሆነች ኤፉ አትገደልም ማለት ነው። እና ያው ለይፍራታ ብሩኔላ ከለማን ነው ለምንድን ነው ስጠይቋትም፣ ያውሷ ግን የገን እንዲህ እኔ ለመማር ፈልጋ ነው። ከዛ ዳጊ ለዳጊ የሆነት ሄግት ደረሰው ወንድም ተገሏል ብለው እንትነን የነገረው አቤላ ማለት ነው። ይዋ ከዛ ለጽዬ ደወለ እና ጽዬ ያቆቴ እኮ ገደሉት ብሎ ሲነግራት፣ ፅም በቆመችበት ነው የወደቀችው። ከዛ ቤዛ ተቀበለች እና ቤዛ ውስጥ ተቀበላት እንደዛው። ከዛ ጽዬ በቆመችበት ወደቀች። በጣም የሚያሳዝናል። ለብኔ ተገደለ ማለት ነው እንግዲህ ገዳዩን ያቁታል ቱም